በመስቀሉ መታረቅን እንዳልሰጠ ሁሉ አንዳንዶች በሰማይ የሄደው ያስታርቀን ነው የሚሉ ከሆነ እሱ ሌላ ኢየሱስ መልአክ አይደለም የመጣው። የመጣ አማላጅ አይደለም ራሱ ጌታ ነው የመጣው። እግዚአብሔር ሆይ ክንድህ ላክና አድነኝ እያለ መጮህ ጀመረ ሰው። ታዲያ እግዚአብሔር ምን ያደርገ? ክርስቲያኑ፣ ፍርዱ እውነተኛ ነው፣ ፈረደበት። አሁን ማረኝ ማለት ጀምረዋል፣ ሊምረው ይገባል። እግዚአብሔር ሰው ባጣ ጊዜ ራሱ በተለይ አካሉ ሰው ሆነ ነው። የባሪያውን መልክ የያዘ ማለት ሰው ሆነ ማለት ነው። በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ፣ እኛን የእግዚአብሔር ልጆች እንባል ዘንድ እሱ የሰው ልጅ ተባለ። እኛ ኛናት አርቀና በጅምላ እንድቆንንም ገነት አልተዘጋብንም። በጅምላ ሲሆን አንገባም። ወገኖቼ የዳነው በአምላካችን በእግዚአብሔር ነው። ምክንያቱም ሞትን የፈረደው እሱ እንደሆነ፣ ይህን ሞት ሊያነሳው የሚገባው እሱ ብቻ ነው። ሰው እግዚአብሔርን በደለ፣ እግዚአብሔርን አስቀየመ፣ ትእዛዝ እግዚአብሔርን ሻረ። በዚህ ምክንያት ባህሪው ጎሰቆለ። ኀጢአት ሰለጠነበት። ነጻ ፈቃዱ ደበዘዘ። በኀጢአት ምክንያት ምስኪንና ጎስቋላ ሆነ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ ሰባት ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ሰው ምስኪን ሆነ። ሰው እግዚአብሔርን ያህል ጌታ ገነትን ታህል ቦታ አጣሰው ከዚህ በተቃራኒ ሰው ሞት አገኘው። በሞት ላይ መቃብር ተከተለው። መቃብር በመግባት ላይ ሲኦል ቤቱ ሆነ። ዲያብሎስ አባቱ ሆነ። እሳት ራቱ ሆነ። ሰው ምስኪንና ድንጉጥ ሰው አሳዛኝ ሆነ። ከሚኖርባት ገነት ተባረረ። እማያውቃት ሲኦል ቤቱ ሆነ። ከሩቅ ያያት ሚናፍቃት ሆነ። አባታዊ ፍቅሩን አጣ፣ ልጅነቱን አጣ። እኩያት ፍትወታት ርኩሳት መናፍስ የሰለጠኑበት ሰው እጅግ ምስኪን ሆነ። ጸሎቱ የማይሰማ ሆነ። በእግዚአብሔርና በሰው መካከል የጠብ ግድግዳ ጥል ሆነ። መሥዋዕቱ ግዳጅ የማይፈጽም ሆነበት። ለምኖ የማይሰማ ሆነ ሰው። እና ያን ጊዜ ሰው ወደ እግዚአብሔር መጸለይ ጀመረ። እጅህ ላክና አድነኝ የሚል ሆነ ሰው። በነቢያት ጾም የሚጮኸውን ጩኸት ታስታውሳላችሁ። እግዚአብሔር ሆይ ክንድህ ላክና አድነኝ፣ እያለ መጮህ ጀመረ ሰው። ነቢያት እንደውም እንዲህ አሉ፣ እግዚአብሔር ሆይ ሰማያትን ቀደህ ብትወርድ ምን ነው ብሎ ጮሁ። ሰማያትን ቀደ ውረድ እያሉ ለመኑ። ወገኖቼ ሰው እግዚአብሔር ናፈቀው፣ አድነኝ ብሎ ይጮህ ጀመረ። ታዲያ እግዚአብሔር ምን ያደርገ? ክርስቲያኖች፣ ፍርዱ እውነተኛ ነው፣ ፈረደበት። ግን ደግሞ እግዚአብሔር ለሚመለሱት ተመላሽ አምላክ ነው። አሁን ማረኝ ማለት ጀምረዋል፣ ሊምረው ይገባል። እግዚአብሔር ቅጣቱንም፣ ምህረቱንም፣ ቁጣውንም፣ ይቅርታውንም፣ ፍርዱንም፣ እርቁንም እግዚአብሔር ማምጣት አለበት እና ሰው አድነኝ አለ። እና እግዚአብሔር ምን አደረገ መሰላችሁ? ትንቢተ ኢሳያስ ምዕራፍ 59 ቁጥር 16 እንዲህ ይላል፤ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ሰውም እንደሌለ አየ፤ ይላል ወገኖች፣ ሰው እኮ ሞልቷል። ለምንድን ነው ታዲያ ሰው እንደሌለ አየ የሚለው ወገኖቼ፣ ሰውን የሚያድን ሰው ካለ ብሎ አየ። የጠቡን ግድግዳ የሚያፈርስ፣ የተዘጋውን ገነት የሚከፍት፣ የጎሰቆለውን የሰው ባህሪ የሚያድስ፣ የደበዘዘውን ነጻ ፈቃዱን የሚመልስ፣ የተፈረደበትን ሞት የሚሽር

መቃብርን የሚሽራት ሰው የለም። ሰውን ሰው የሚያረገው ሰው የለም አለ። ሰው እኮ ነበረ ወገኖች። ሰውም እንደሌላ አየ ይላል። እግዚአብሔር የፈረደውን የሞት ፍርድ የሚያነሳ ሰው የለም አለ ሰው ጠፋ። እንደውም ይቀጥልና ምን ይላል እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ አዘነ። ሰውም እንደሌላ አየ ካለ በኋላ ወደ እርሱ የሚማልድ እንደሌለ ተረዳ ተደነቀ፣ ይላ የሚማልዱ እኮ ነበሩ። እና አብርሃም እኮ ነበሩ ሚለምኑ እና አቤሜሌክን በምልጃቸው የታደጉ ነቢይ ነውና ስላንተ ይጸለያል የተባሉ እና አብርሃም እኮ ነበሩ። ግን እና አብርሃም የወደቀውን ሰው ማንሳት ግን አልቻሉ። የጎሰቆለውን የሰው ባህሪ ማደስ አልቻሉ። የተዘጋውን ገነት መክፈት አልቻሉ። የሞላውን ሲኦል መበዝበዝ አልቻሉ። የሞተውን የሰው ልጅ ሕይወት መስጠት አልቻሉ። እግዚአብሔር የፈረደውን ፍርድ ማንሳት አልቻሉ። በጠብ ግድግዳ የተለያየውን ሰውንና እግዚአብሔርን የጠቡን ግድግዳ አፍርሰው አንድ ማድረግ ግን አልቻሉ። እንጂማ የሚያማልዱ ነበሩ። ነበር እናማ እንደነ ኤርሚያስ እኮ ነበሩ ልመና በፊታችን ትድረስ ተብለው የሚለመኑ ከመቅሰፍት የሚታደጉ ከምርኮ የሚያወጡ ኤርምያስማ ነበሩ፣ ልመናችን በፊት ትድረስ የሚባሉ እነሱ። ግን ምን አዳደረጉም? ከምርኮ ነፃ ወጡ እንጂ ከሲኦል ነፃ ማውጣት አልቻሉም። ሰውን ከስጋዊ መቅሰፍት መታደግ ቻሉ እንጂ፣ ከህሊናም ከነፍስም ከሲኦልም መቤዠት ግን አልቻሉም። ሰው የለም ማለት ጊዜያዊ ስርየት መስጠት ቻሉ እንጂ ዘላለማዊ ስርየት ማምጣት አልቻሉም። እናስ የሚማልድ እንደሌለ እየተረዳ ተደነቀ አለ። እንጂማ የሚያማልዱ ነበሩ እነማን? እነ ኢዮብ እኮ ነበሩ? ኢዮብማ አማላጆች እኮ ነበሩ? ግን በእግዚአብሔርና በሰው መካከል የነበረውን የጠብ ግድግዳ ግን ማፍረስ አልቻሉም። ዘላለማዊውን እርቅ ግን ማምጣት አልቻሉም። የነፍስ የስጋ የህሊና ስርየት ግን ማምጣት አልቻሉ። ገነትን መክፈት ግን አልቻሉ። ሰውን ወደ ቀደመ ክብሩ ግን መመለስ አልቻሉ። እንጂማ የሚያማልዱ እኮ ነበሩ። የኦሪት ሊቃነ ካህናት እኮ ነበሩ። ምን የሚያደርጉ ደም አፍሰው፣ ስብ አጢሰው፣ መስዋዕት ሰውተው ማሪ ቅርበል ብለው ህዝቡን ከጊዜያዊ ስርየት የሚሰጡ ከመቅሰፍት የሚታደጉ ሊቃነ ካህናትማ ነበሩ። ግንስ ዘላለማዊውን ስርየት ማምጣት አልቻሉ። ፍጹሙን እርቅ ግን ማምጣት አልቻሉ። ገነትን ግን መክፈት አልቻሉ። ሲወልን ግን መበዝበዝ አልቻሉ። ሰውን በአዲስ ተፈጥሮ መፍጠር አልቻሉ። የሰውን የጎሰቆለ ባህሪ ግን ማደስ አልቻሉ። ወደ ቀደመ ክብሩ ግን መመለስ አልቻሉ። እንጂማ ነበሩ። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ። ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ካለ በኋላ አንድ አስደናቂ ቃል ይናገራል። አዝኑ አልቀርም፣ ተክዙ አልቀርም። እና ምን አረገ? ክንዱን ሰደደው፣ ጽድቁ ማገዘው ይላል። ሰው እንደሌለ ባየ ጊዜ ክንዱ የተባለ የራቀውን የሚያቀርብበት የቀረበውን የሚያርቅበት የበረታውን የሚጎስምበት ልጁን ውረድ ተወለድ ሞት ተሰቀል ብሎ ላከው። ክንድህን ላክ አድን ላለው ዓለም ክንዱ ሰደደው፣ ሰው በጠፋ ጊዜ። አንድ ምሳሌ ላምጣላችሁ። አንድ ንጉሥ ወታደሩ ቢመነምን ወታደሩ ቢሳሳብለን በውጊያ ቦታ ወታደር ቢያጣ ልብሰ መንግስቱን ያወልቅና የተራ ወታደር ልብስ ይለብስና ንጉሡ ራሱ እንደ ወታደር ሊዋጋ ይጀምራላ። ሰው ባጣ ጊዜ ራሱ በተለየ አካሉ ሰው ሆነ ነው። ንጉሡ እንደ ወታደር ይዋጋ ጀመረ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ንጉሡ እንደ ወታደር እንደሚዋጋ፣ ክብር ይግባውና ስሙ ከፍ ከፍ ይበልና ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ይላል ሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልጵስዩስ መልእክት ምዕራፍ ሁለት ከቁጥር ሁለት እርሱ ግን በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር የባሪያውን መልክ ያዘ፣ በሰው ምሳሌ ራሱን አዋረደ ይላል። እዩ እግዚአብሔርነቴ እንቀማለሁ ሳይት፣ አምላክነቴ ይወሰድብኛል ሳይት፣ እሱ ግን በእግዚአብሔር መልክ ሲኖር ሳለ አለላ የባሪያውን መልክ ያዘ ማለት ሰው ሆነ ማለት ነው። በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር እኩል ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት ይላ፣ እኩልነትን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላ። የከበረው እሱ ዝቅ አለ። እኛን ወደ ሰማይ ይዞን ይሄድ ዘንድ እሱ ወደ ታች ዝቅ አለ። እኛን የእግዚአብሔር ልጆች እንባል ዘንድ እሱ የሰው ልጅ ተባለ። እኛን ከጻድቃን ጋር እንቆጠር ዘንድ እሱ ከአመፀኞችና ከወንበዴዎች ጋር ተቆጠረ። እኛን ይዞን ይሄድ ዘንድ እሱ ወደኛ ወረደ። የሱን ሊሰጠን የኛን ወሰደ። የከበረውን ሊያድለን የተዋረገ ማንነታችንን ወሰደ። ንጉስ ልብሰ መንግስቱን አውልቆ የተራ ወታደር ልብስ እንደሚለብስ እንደዚህ ያደረገ ንጉሱ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ቢዋጋም ቅሉ ግን እሱ ወታደር ነው፣ ንጉስ ነው። ይሄ ሁላችሁ እንደ ሰው ቢለምንም፣ እንደ ሰው ቢጸልይም፣ እንደ ሰው ቢቃትትም፣ እንደ ሰው ቢራብም እሱ ንጉሱ ነው። ስለለምን አማራጅ አይባልም፣ ንጉሱ ነው። ዝቅ ስላለ የተዋረደ ነው አይባልም፣ እሱ ንጉሱ ነው። አንድ እውነት እንነጋገር። የመጣው ራሱ ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ እግዚአብሔር ነው የመጣው ራሱ ነው። አንዳንድ ሀሳቦችን ላቅርብላችሁ። መጽሐፍ ቅዱስ እንዲህ ይላል፣ ትንቢተ ኢሳይያስ ምዕራፍ 63 በመላእክ አይደለም፣ በአማላጅም አይደለም፣ እርሱ ራሱ ጌታ መጥቶ ያድናቸዋል እንጂ ይልላችኋል። እዩ፣ የዳን ነው በመላእክ አይደለም፣ በራሱ በጌታችን ነው የዳን ነው በአማላጅ አይደለም በራሱ በጌታችን ያዳ ምክንያቱም አማላጆች ቅድም እንዳልኳችሁ የጠቡን ግድግዳ ማፍረስ፣ ሰውን ወደ ቀደመ ክብሩ መመለስ፣ የተከፈተውን የሞት መቃብር መዝጋ፣ የወደቀውን የሰው ልጅ ባህሪ የጎሰቆለውን ማደስ አልቻሉም። ስለዚህ አማላጅ አይደለም ያዳነን፣ ራሱ ጌታ መጥቶ ያድናቸዋል ደግሞ አለው። የመጣው መልአክ አይደለም በመልአክ አንዳንዶች እንደሚሉት የመጣው ኢየሱስ ክርስቶስ መልአክ ነው እንደሚሉት መልአክ አይደለም የመጣው። ይቆርሱት ዘንድ ስጋ ያፈሱት ዘንድ ደም የላቸውማ። አድ ሁለተኛስ የመጣ ማላጅ አይደለም ራሱ ጌታ ነው የመጣው። ሰው የለም በአማላጆች ይሄን ማድረግ አልተቻለም። ስለዚህ በሰው ፈንታ በሰው ምትክ የሰውን ስራ ሰርቶ ካሳ ክሶ ቤዛ ሆኖ ያድነን ዘንድ የመጣው ራሱ ነው፣ ባለቤቱ ነው። ራሱ ጌታ ይመጣል ያለው የፈረደው ፈርድ ሊያነሳ የሚችለው ራሱ እግዚአብሔር ብቻ ነው። ለዚህ ነው የመጣው መልአክ አይደለም። ይሄን የማዳን ስራ ይሄን የእርቅ ስራ የሰራው አማላጅ አይደለም ወገኖቼ የመጣው ታዲያ አማላጅ ካልሆነ የሄደው እንዴት አድርጎ አማላጅ ይሆናል? ወገኖች የሄደው አማላጅ ነው የሚሉ ከሆነ ስለሌላ ኢየሱስ ነው የሚያወሩን። እያውቋችሁ ነው። ትንቢተ ሆሴዕ ምዕራፋን ከቁጥር ሶስት ጀምራችሁ ተመልከቱ። ሁለቱን የእስራኤል ቤቶች የይሁዳን ምትር እምናለሁ፣ በሰልፍ ግን አይደለም፣ በሰይፍ ግን አይደለም፣ በሰረገላ ግን አይደለም፣ በአምላካቸው በእግዚአብሔር አድናቸዋለሁ እንጂ ይላል ወገኖቼ የዳን ነው በአምላካችን በእግዚአብሔር ነው። ምክንያቱም ሞትን የፈረደው እሱ እንደሆነ ይህን ሞት ሊያነሳው የሚገባው እሱ ብቻ ነው። ትሞታላችሁ ያለን ራሱ እግዚአብሔር ነው፣ ህይወት ሊሰጠን የሚገባው። ለዚህ ነው መልአክም አይደለም አማላጅም አይደለም ያለው። ወገኖቼ አንድ ሌላ የእግዚአብሔር ቃል ልጥቀስላችሁ። ከእሴ ስር ቁጥቋጦ ያፈራል፣ ትንቢተ ኤርምያስ ምዕራፍ 23 ቁጥር 6 ተመልከቱት። ቁጥቋጦ ያፈራል የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው ይላል። ከዳዊት ዘር የተወለደው ከመቤታችን ቅድስት ከምትሆን ንጽህት ከምትሆን ስጋንም ደምንም ነፍስንም ውሃንም ነስቶ የተወለደው እግዚአብሔር ጽድቃችን የሚባለው ነው። እሱ ነው ያዳነ። መልአክም አይደለም፣ እሱ አማላጅም አይደለም። ራሱ ጌታ እግዚአብሔር ያድናቸዋል አለ። ኤፌሶን ምዕራፍ 2 ከቁጥር 10 እስከ 14 እንዲህ ይላል፣ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው እናይመጣው ይላል። እስኪ እነዚህን ቃላት በተለይ ሁለቱን ቃላት ብቻ ላተኩር። የውላችሁ በእግዚአብሔርና በሰው መካከል የጠብ ግድግዳ ሆኖ ነበር አላልኳቸውም? እሱን የጠብ ግድግዳ በመሞቱ በመሰቀሉ ከመንገዳችን ጠርጎ በማስወገዱ የጠቡን ግድግዳ ሰው በመሆኑ በማፍረሱ ሰላምን አደረገ ነው የሚለው። ተለያይተው የነበሩትን አገናኘ። ሰላም በምድርና በሰማይ ይሁን ተብሎ ተዘመረ። አዲስ ዓለም ሰው ሲሆን ተገለጠ። ተጣልተው ተለያይተው የነበሩት በሙሉ ታረቁ። ጅምላን እንኮነናለን? አሁን በአዳም ፍርድ እንጠየቃለን? ታርቀና አልታረቅንም? ታርቀና ይሁንላችሁ። ገነት ተከፍታለች። መንግስተ ሰማያት በአንገባ መንግስተ ሰማያት ተሰጥታለች። በአዳም መርገም እንዳንጠየቅ በክርስቶስ ሞትና ቤዛነት አምነና ወገኖቼ አባ አባት ብለን የምንጮህበትን የልጅነት መንፈስ አግኝተና። እኛማ ታርቀና፣ የጠቡ ግድግዳ ፈርሶ እግዚአብሔርማ ይሰማናል። መሥዋዕታችን ግዳጅ ፈጻሚ ይሆናል። እኛማ ታርቀና፣ በጅምላ እንድኮንንም፣ ገነት አልተዘጋብንም። በጅምላ ሲሆን አንገባም። ታርቀና ምክንያቱ ያስታርቀን ዘንድ መጥቷል፣ አለ። ሮሜ ምዕራፍ 5 ቁጥር 10 በልጁ ሞት ታረቅን ይላል። ሞቱ መታረቂያችን ሆነ፣ ቤዛነቱ ካሳችን ሆነ። በደሙ መፍሰስ ማረከን፣ ሲኦልን በዘበዛ፣ የጠቡንም ግድግዳ አፈረሰው። እዛው ቁጥር 11 ሮሚ 5 11 መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ ይልላችኋ ስለ ታረቅን እኮ ነው፣ የቀረብ ነው። ስለ ታረቅን እኮ ነው። ምን ጸልየው ስለ ታረቅን እኮ ነው። ልጆች የተባለው መታረቁን አግኝተና ኢየሱስ ክርስቶስ የጀመረው ሳይፈጸመው የቀረ ሌላ እርቅ ስለሌለ፣ በሰማይ ያስታርቀናል የሚሉት እሱ ሌላ ኢየሱስ ነው። እደግመዋለሁ፣ ክርስቶስ የጀመረው ያቋረጠው፣ የሞከረው ያልቻለው፣ የጀመረው ያልጨረሰው ሌላ እርቅ የለበትም። በመስቀሉ ማስታረቁን አጠናቋ። ታዲያ እርቅ እንዳልተፈጸመ ክርስቶስ በመስቀሉ መታረቀን እንዳልሰጠ ሁሉ አንዳንዶች በሰማይ የሄደው ሊያስታርቀን ነው የሚሉ ከሆነ እሱ ሌላ ኢየሱስ ነው። እንዲህ አይነት ኢየሱስ እኛ አናውቅም። ሁል ጊዜ ለማስታረቅ ሰው የሆነ ኢየሱስ እኛ አናውቅም። አንድ ጊዜ በሞቱ አንድ ጊዜ በመስቀል ስራው ባደረገው ስራው ታርቀናል። አሁንስ ብንበድል በድል ካላችሁኝ የኢየሱስ ክርስቶስ ደም ከኃጢአት ያነጻል፣ ይላል። ኃጢአታችሁን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቀርላቸዋል፣ ይላል። ንስሐ እንገባለን፣ ስጋውንና ደሙን እንቀበላለን፣ እንታረቃለን፣ ከኃጢአት እንነጻለን። እንጂማ ኢየሱስ ክርስቶስ አሁንም አሁንም አሁንም አሁንም ለማስታረቅ ሰው የሆነ አይደለም የሚሉት ለማስታረቅ በሰማይ ቆሞ ሲያስታርቀን ይኖራል የሚሉ ከሆነ ሌላ ኢየሱስ ነው። ለዚህ ማስረጃ ልስጣችሁ። ሁለተኛ ቆሮንጦስ ምዕራፍ አምስት ከቁጥር 18 ጀምራችሁ አንብቡት። ከዚህ ወዲህ እንዲህ ያለውን ክርስቶስ አናውቀውም የሚልና ቅዱስ ጳውሎስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። አያችሁ ከራሱ ጋር ያስታርቀን ነበር። ምክንያቱም በነቢያት አልተቻለም። ባቢሎንን ፈወስናት አልተፈወሰችም ብለዋል ነቢያት። ጽድቃችን የመርገም ጨርቅ ሆኗል ብለዋል ነቢያት። አልቻሉትም። በወሪት ካህናት ተሞከረ፣ አልተቻለም። ታዲያስ በራሱ ራሳችንን አቀረበን አያችሁ በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ነው የሚለው። ኃላፊ ነው፣ አሁንም እያስታረቀ ነው አይልም። ከዛ እንግዲህ በእኛም የማስታረቅን ቃል አኖር አለላችሁ። በክርስቶስ ፈንታና በክርስቶስ ምትክ ሌሎች አስታራቂዎችን ሰጠን። ምክንያቱም እሱ በማስታረቅ ስራ ጸንቶ ስለማይኖር አስታረቀን፣ አንድ ጊዜ በመስቀሉ ያስታርቅ ነበርና የሚለው ቃልም የሚያመለክተው ይንን ነው። አሁንም አሁንም ያስታርቃል የሚሉ ከሆነ ግን እሱ ሌላ ኢየሱስ ነው።